አልጠላውሽም ግን ደግሞ በቃ የራስሽን ህይወት መሪ እያየ ካውራይ ነገርኩሽ አይደል? እንዴ በቃ ቆይ፣ ከልብ ነው። ምን ሆነ ነው? አስታውሳሽ ከሆነ አንቺ ራሱ ነግረሽ ነበርኩ። እኔ መቼም እንደማልቀየርና ነገሮችን ከማበላሸቶች መቼም ማስተካከል እንደማልችል ነግረሽ ነበር። ታዲያው ለምን ታደርገኛለች ታደርግኛለሽ ጭራሽ። አዎ፣ በቃ ሴቶች እንደዚህ ናቸው? የራሳችሁን ሀሳብ እንጂ ሰው የሚላችሁን ነገር ተረታችሁ አታውቁም። እኔ ከዚህ በላይ እውነቱን እንደወተት ልግትሻችል። ኪራ፣ ከልብ ብለህ እሺ። ስርቅ ለምን ቀረብከኝ? ቆይ አሁን ደግሞ ስቀርብ ትርቅ። ምንም። እስኪ ጠይቀው። ምን ሆናችሁ ነው? በቃ እዚህ ቤት ሰው መተኛት አይችልም። ማለ ጌራ፣ ምን ሆናችሁ ነው? ምንም። በቃ ጽናት እውነቱ እንድትቀበል እየነገርኩት። ድሮም እኮ ለደሃ ማዘን አቁም ብዬ ነበር። ስታዝንላቸው ፍቅር ነው የሚመስላቸው። ቤቲ፣ አፍሽል ዘጊት ትችያለሽ። አንቺ ማን ስለሆንሽ ነው እንደዚህ እያወራሽ ያለሽው? ቤቴ በቃ ዝም በይ። ቆይ ምን ተፈጥሮ ነው ኪራ? እስኪ ነው አሁን ምን ተመልከተው ያኔ ከምሩ ጋር ሲቀራረቡ እንዳት ጎዳት ነበር አይደል ያልከው? አሁን ግን ሰላማዊ ህይወቴ ምስቅልቅል እያደረግከው ነው። ለማስተካከል ግን ሳይረፍድብሽ ብትሄጅ ይሻላል። ኪራ እስኪ እውነቱን ንገረኝ፣ ይቺ ሴት እዚህ በመሆኗ ደስተኛ ነህ? እንዴት አይደሰት ከሁሉም በላይ ኢኮኖሚ ወዳኝ ምን ማለት ነው? እንዴት ደስተኛ ይሆናል? አዎ ደስተኛ ነኝ። እዚህ ምድር ላይ ከእናቴ ቀጥሎ ማንም እንደ ቤት ሊወደኝ አይችልም። ምን ምንም ምን የለውም። አሁን በሰራተኝነት ዘመንሽ የረሳሽው ዕቃ ካለ ይዘሽ ቤታችን ለቀሽ ውልቅ በይ። ከዚህ ቤት ማን እንደሚገባ ማን እንደሚወጣ አንቺ የመወሰን መብት የለሽም። እሺ እኔ እኮ የምጣዱ እያለ የእንቅቡ የሚንጣጣው ነገር ነው ግርም የሚለኝ ቤታ፣ ግን ጭራሽ አላቅሽም ማለት ነው። ምን ሲጀምሩ ነው ሰይጣን፣ መች ልበልህ? በጥፊ ስትመታኝ ወይስ መሬት ላይ አድርገህ ስታንቀኝ? ሰማህ አይደል ጓደኛዬ የምትለው ሰው እንዴት እንደሚያወራኝ። ኪራ፣ በቃ ለዚህ ነበር እንደዛ ይሆን ከው በሰው አስለምነኝ፣ አብሬህ እንደሆነ ያደረግህ? የማላውቀውን ህልም እንዳልም ያደረግህ። ቆይ ለምን ምን በድዬ? ምንድን ነው ምንድነው ጥፋቴ? በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ከመጀመሪያውንም እንዳልቀረብኩ እንድቀርብ ታደርገኝ ይሻለኝ ነበር። ቆይ እስከ መቼ ነው እኔ ባንተ ምክንያት እንደዚህ የምቀጠው? ጽናት በቃ ከረፈደን ቢሆን እኔን መቅረብ መሰበር እንደሆነ ገብቶሻል። ስለዚህ በቃ ተኝ ሂጂ ሂጂ ሂጂ። ማለት ለአንተ የሁለት ቃል ጥምረት ነው አይደል? ቀላል ነው አይደል? እና የሽኝት ፕሮግራም እናዘጋጅልሻ። ኪሩቤል አንተ መቼም የምትለወጥ አይነሱ አይደለም። ቆይ ልጅቷን ምን አድርጌ ነው የምትረት ለአንተ ስትል ከዛ እዚህ ድረስ ለምን እንዳስመጣኝ ታውቃለህ? ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የአስቱ ቤተሰቦች እንኳን ደህና መጣችሁ፣ በያላችሁ በሰላማችሁ ብዝዝት ይበልልኝ። ዛሬውም እንደተለመደ ጽናት ክፍል አርባ ሶስት ይዤላችሁ መጥቻለሁኝ። በዚህ ድራማ ምን ተምራችኋል? ምን ትምህርትስ ወስዳችኋል? ኮሜንት ላይ አስቀምጡልኝ፣ አስተያየታችሁ ማለት ነው። እንግዲህ የዛሬ ቪዲዮ እና የዛሬ እንግዲህ ጽናት በስልክ ተደውሎላት እንግዲህ እኔ እስቲ ሲጀመር ከጣጥሬ ነበረ እያለቻት ምን ነው እያለቻት ጽናት ግራ አገባሽኝ፣ ነው እያለቻት ነው። ምሩ ኪራይ እንዳሰቦ ጠርቶኝ ሳይሆን ለእኔ ብሎ ነው እያለች አልገባኝም። አሁን ስልክ ተደውሎለኝ ኪራይ አትራቂው አንቺን አይጠላሽም አስቦልሽ ነው ተብሎ ስልክ ተደወለላት፣ ማለት ነው። ለማን ደወለለች? አላቅም። ሴት ናት። አንቺ ግን አታቀኝም፣ እኔ ግን አቀሻለሁ ብላኛለች። ምን ማለት ነው ስትላት፣ ምሩ እሱ አሰብ አልፈልግም እኔ ማሰብ የምፈልገው ስለ ኪራይ ብቻ ነው ብላ ምለ ምን አድርገው ይሁን አላውቅም። ግን ኪራይ ሰደብኩት ብላ ጽናትን አማያቀው ነገር አስቀመጥኩ፣ አስቀየምኩት እያለች ትጸጸታለች ማለት ነው። ፅናት ለመፀፀት በኋላም ደርስበታለን። ሂጂ አንቃት አለው ስትል፣ እንደዛማ አይሆንም፣ እስካሁን በእውነት እየተሸነፍ ነው ያለ ነው። ስለዚህ ቁጭ ብለን እቅድ እናውጣ ብላ ምሩ እቅድ እያቀደች ነው ማለት ነው። የምን እቅድ ስትለው፣ አላውቅም ጽናት እቅድ ማውጣት አለብን እያለች በመሀላቸው ደግሞ የፅናት ጓደኛ በረንኳ ወቅታ ደህና ዋላችሁ ብላ ገብታለች ማለት ነው። ስፈልግሽ መጣሽ ብላ ጽናት ትመልስላታለች። ቆይ ለምን ተፈለግኩኝ? ምንድን ነው ለምን ፈለጋችሁኝ? ትላለች ሁን ሰኒ እንደዚህ ኬዲያ እኮ ጠልቶኝ አይደለም የሆነ ነገር ተደርጎበት ነው ቤት የሆነ ነገር አድርገው ነው ትላታለች ማለት ነው። ከዛ በኋላ እዚ ጋ ደግሞ ኪራይን እንግዲህ መጠጥ የተጣ ሰክረዋል ማለት ነው። ሰክሮ እንግዲህ ብትብሎ ሰክሮ ንሁ መቶ አጠገቡ መቶ ቁጭ ብሎ አጅሬ እያለው እንግዲህ ይገኛል ማለት ነው። ጀለሰሽ እያለው እንግዲህ ይነጋገራሉ ማለት ነው። እዚህ ጋር ደግሞ ሰራተኛዋን ቤቲ አነቀቻት ማለት ነው። ማለትም ፒሬ ሰክሩ ሲመጣ ለምንድን ነው ያላሳወቅሽኝ? ለምንድን ነው ሳሎን የተኛው? የቀጠርኩሽ እኮ ነው መሰለኝ እኔ እዚህ ቤት ሁሉ ነገር እንድትቆጣጠር ይልኝ አይደለም እንዴ የቀጠርኩሽ ብላ እንግዲህ የሰራተኛዋን ቤቲ ታንቃታለች ማለት ነው። ከዛ ይሄ ጭንቅላት ሁሉ የፈራረሰ ልጅሽን እንዳልገልብስ ስትል ቤቲ ታይ በልጃ ትልጪ እኔ እንደፈለግሽ አድርጊ ብላ ትመልስላታለች አለች ማለት ነው፣ ሰራተኛዋ ማለት ነው። አፍሽ ዝጊ እያለቻት፣ አፍሽ ዝጊ። መቼም ሰራተኛ እንደዚህ ስትቀላለዱ አናታችን ላይ ትወጣላችሁ እያለች እንግዲህ የሰራተኛዋ ትጮባታለች ማለት ነው። እንግዲህ አሁን ምን እና ኪራይcl እንግዲህ ወደ ቤት ውሰድ ሰክረሃል እያለው ነው እዚህ ጋር እንደምትመለከቱት ጽናትን ኪራይ እውነቱን ንገራኝ ምን ሆነህ ነው? ምን አድርጎህ ነው? የሆነ ነገሳት አዘርግህማ እኔ እንደዚህማ አትለኝም እንደዚህማ አጣላኝም ብላ ትመልስለታለች ማለት ነው። እንግዲህ በቃኝ፣ እኔ ከሴቶች ስትባሉ ሁላችሁም አንድ ናችሁ እያለ እንግዲህ በጣም ጮክ ብሎ ተናግሯታል። እውነት እውነቱን ነግሯታል ማለት ነው። ማለትም እሱ ለእሷ ብሎ ነው። እሷ ያልሆነ ቦታ እንዳትወጥ ያው ቤት የራቆት ፎቶዋን ውጪ እንዳትበትንበት ፈርቶ ሆኖ ነው ማለት ነው። ኪራይ እንደዚህ የሚሆነው እንጂ ወደው አይደለም። ቤቴን የሚያገባ ወይም ከቤቴ ጋር የሚሆነው ማለት ነው እንግዲህ እና እንግዲህ እዚህ ገና ሆ መንተለስ ቤት ውሰልክ ቤት ላልዝስክ እያለ ኪራይ በጣም ጥንብት ብሎ ሰክሯል ማለት ነው እንግዲህ። ኪራይ ወደ ቤት እየወሰደው ነው ይገኛል ማለት ነው። ሰራተኛዋ እንግዲህ ኪራይ ደረጃ ላይ ቁጭ ብሎ እያሰበ ቤቲና ምሩ መጡ እና አንቺ ነፈስ ያለቻት እዚ ጋር ቁጭ ብለሽ በማያገባሽ ነገር አትግቢ ብላ ቤቲ ትመልስላታለች። መድኃኒትሽን ውሰጂ እያለቻት ዞር ትላለች ማለት ነው። ዞር ስትል እንግዲህ ኪራይ እና ምሩ ደረጃ ላይ ቁጭ ብሎ እያሰብ ነው። ቆይ በጠዋቱ ምን ሆነህ ነው በዚህ ጠዋት ደረጃ ላይ የተቀመጥከው? ሌላ ጊዜ ከእንቅልፍ የማትነሳው ሰው ልጅ ዛሬ እንዴት ነው ደረጃ ላይ የተቀመጥከው? አላቀምሩ አላቅምሩ ግን ጽናት በጣም እናፍቃኛለች እያለ ነው። በገዛ እጅ አይደለም እንደ ያረካት እያለች ምሩት ማለት ተነሳለች። አላቅምሩ በጣም እናፍቃኛለች። ቆይ ምን ተፈጥሮ ነው ስትለው፣ አረ ምንም አይደለም። ኬራ አትዋሸን፣ አሁን ምን ታደርገው ሁሉ እኔ የገባኝ ነው ስትለው፣ እስኪ ጽናትን እየት ስትለው፣ ከዚህ የባሰ ነገር እንዳይገጥማት ብዬ ነው የሸሸሁት እያለ ይመልስ ነው። ቆይ ኪራም ምንድን ነው የተፈጠረው? መስጊን ንገረኝ ትለዋለች። ምንም አልተፈጠረም እያለ የውልሽ አንድ ነገር ላስቸግረሽ እያለ ምን ነው ምን ታረጊያለሽ መሰለሽ ጽናትን ወደ ሂጅና ውጭ እንድትወጣ አድርጊልኝ ስትል፣ ቢያንስ ዓይኗን ልይ ናፍቃኛለች እያለ ጽናት አንተ ማየት እኳን አትፈልግም ትላለች። እሱም ራሷን ልየው ብትል እኔ እንዴት ደፍሬ ነው አይኗ ማየው ከርቀት አውጫትና ከርቀት ልያት፣ በጣም ናፍቃኛለች። ቆይ ኪራይ እንደዚህ ወደድኳት እና ለምንድነው ስትለው ጽትለው አላቅምሉ እያለ ከብድግ ብሎ ተነስቶ ወደ ወደላይ ከደረጃው የሮጣ ወደላይ ላይ ወጡ። ሙሉ ቁጭ ብላ እያሰበች ነው፣ እቺ የተረገመች የሆነ ነገር አድርገዋለች እንጂ በሰላምማ አደለም እያለች ምሩ ብድግ ብላ ተነሳለች ማለት ነው። እዚ ጋር እንደምትመለከቱት ናሆምና ጽናትን እንግዲህ ውጭ ነው ከዛ በኋላ የሶስ ማለት የጽናትና የጽናት ጓደኛ እንግዲህ ቅጥ ብለሽ ቤቱ ሂጅና እኔ መቀጠር እፈልጋለሁ የድሮ ስራዬን መቀጠር እፈልጋለሁ። አንተ ወይ አይደለህም ወይም ቤት አይደለችም የቀጠሩኝ የቀጠሩኝ እኮ ኢቴቴናት ኢቴቴናት። ስለዚህ ለእናተ ደውላት እደውላት አለሁኝ እያለች እሺ፣ ግን ኬራ ይረደኛል መሞከሩን አይከፋን ትላት ትላት አለች ማለት ነው። ቆይ ትላት ሰብሰራልሽ ስልኩን ስትላት ወደ ሁሉ ደውል እኮ ጥሪ አይቀበልም። የሆነ ሰውም ነው እኔ የሚያቅና ቤት የሚያቀና ኪራይ የሚያቅሰው ነው ምስጢሩ ሁሉ የሚያቅሰው ነው እያለቻት፣ በቃ ተይው እራሱ ጉዳይ ነው ስትላት፣ በቃ ምሩ ደወለች። እንደ ደውለች እስኪ ቆይ ልደውልላት እያለች ወደ ምሩ እያመሩ ነው ስልክ ለመደወል ማለት ነው። እንግዲህ ወደ ኪራይ ቤት ሄዶ ኪራይ ቤት ቤቴና ኪራይ ውጭ ብሎ እንግዲህ ናሆ መጥቶ አሃ አሃ እያለ ይገኛል ማለት ነው። ከዚህ ጋር እንደምትመለከቱት በር ላይ ምን ነው፣ እኔ ሰላም ሰላም ስላላልከኝ ሊደብ ላይ መሰላህ ነው ትለዋለች። ቤቴ ማለት ነው ዝጋ ወደዛ ትለዋለች። ቆያንተ እች ልጅ እቺ ሴጣን እንዴት ቤት ታስገባለህ? እንዴት ነው ቤትህ እንደዚህ እርድ የሆነች ልጅ ቤቴ ምታስገባው? አረባከህ እች እቺ ሴጣን እያለች ደምዶ ቤት ይዘዋል። በሽተኛ አንቺ በሽተኛ አምጥተሽበታል እያለ ትመልስለታለች ማለት ነው። እሷ ግን ብትሄድ ይሄ እሷን ብትሄድ ሁሉም ነገርን ይመለስ ነበረ። ግን አንቺ አንተ ይሄ እቺ ሴጣን እንዴት እሷን አምነህ ቤት ታስገባለህ አንተ እንኳን ትንሽ አይደብርህም? በዚህ ላይ እንዲት አደርጋለህ? አይደብርህም ብሎ ይመልስለታል ማለት ነው። ታሆምን ማለት ነው። አንተ ምን ታውቀው ሰው ማስነቀስና ማሳዘን ብቻ ነው። ፅናት እባክሽን ዝጋ

ጽናት ማለት ነው የተመኛለው ያሳካለ ብላ ትመልስላታለች ማለት ነው። እዚ ጋ ደግሞ እንደምትመለከቱት ትልቅ ጽናት ስታያት አውቃ ኪራይ እንደደወለ አድርጋዊ ስልኳን ብድግ አድርጋ ታነሳናት። ሄሎ ኪራዬ፣ እንዴ ነክልኝ እንዴ ነ ቁርስ በላህልኝ እንዴ ቁርሳት ዋላ ወጣ ትለዋለች። ከዛ በኋላ ጽናት ትነቃና ማለት ነው አውቃ፣ እንዴ ምን ሆነ ምን ሆነሻል እንዴ ሚሴጅ እኮ እኔ ጋር ልኮልኛል ልኮ ሚሴጅ እኮ እኔ ላከልኝ ምን እየዋሸሽ ነው? ስራ ምናስ ስትላት ከዛ ሜትሮክ የሆነ ስትላት ወዲ ነው በቃ ታዩ ትላታለች ማለት ነው። ሰማ አይደለም እንዴ ጓደኛ የምትለው ሰው እንዲ ያደረገኝ፣ ኪራይ ያለችው መስማም በጣም ማስፈራራሽን በጣም ፈራ። ኪራይ ቢሆን መቼም ከአሁን በኋላ ላንቺ አይሆንም ትላታለች። መቼስ ያንቺ በደል ይዞ የኔ ውድነሽ ብሎ አይከባከበሽም ስትላት ዝም በቃ ብላ ብድግ ብላ ትነሳለች ማለት ነው። እንግዲህ ዛሬ የነበረን ቪዲዮ ይሄ ይመስላል። ቆይ ያደረግሽው ነገርማ እደርስበታለሁ ትላታለች ጸናት ማለት ነው። ሰራተኛዋ ጸናት ምሩተ መራዊት መጣለች፣ የታለች ትላት። ወይ ተከፋ ገብታለች ብላ ተመለሰ። እንዴት ነው ሳታየኝ ወደ ክፍል ገባች ትላታለች ማለት ነው። እንግዲህ የዛሬ የነበረን ቪዲዮ ይሄ ይመስላል። እኔን ቪዲዮ ከወደዳችሁት፣ ላይክ ሰብስክራይብ ማድረግ ቤተሰብንቱ መፈተሽናን ጠይቃለን ስለነበረን ቆይታ ከልብ ቀልብ እናመሰግናለን። ሰላም ለሀገራችን።